የምታደምጡት ታዲያስ አዲስ ነው። ብያላችሁበት ጥሩ ጊዜ ነው የምንመኘው። ከመላው ዓለም እየታየን እየተሰማን ነው፣ ከልብ ነው የምናመሰግነው። የሚመጡ ሀሳብ በጣም ደስ ይላል። እስኪ ምናልባት ዶክተር አበባው ቢተው እናውራቸው፣ የተላላፊ በሽታዎች ተመራማሪ ናቸው። ጤና ይስጥልኝ ዶክተር፣ ይሰማል ስጥል፣ እንደምን አሉ? አለን ይመስገን አምላክ። የብዙዎች ጥያቄ ነው መቼም፣ ኮሮናን ደግሞ ስንገላገል የምንመጣብን እያለ ነው ሰው ግማሹ። ያው እንግዲህ ሁሉም በየእምነቱ ከጥንቃቄ ጋር ጸሎት ጀምሯልና። በእውነት ይሄ ህመም በጣም አስጊ ነው ዶክተር እውነት ለመናገር በሽታዎች ሁሉ ከሚያመጡት ህመም ትንሽ ለመቆጣጠርም ትንሽ አስቸጋሪ የሚባል አይነት ህመም ነው። ኮሮና ምናልባት የሚተላለፈው በትንፋሽ ስለሆነ ስሜት የማድረግ አቅሙ ይጨምራል። ከዚህ እንጂ ኮሮናን መከላከል የተሻለ ከተያዘ በኋላ ኮሮናን አቅሙ ማዳን የተሻለ ሊሆን ይችላል፣ የሚል ድምትም አለኝ እንደ ባለሙያ። ስለዚህ ከኮሮና ጋር ጋር ሲነጻጸር ይሄ የከፋ ነው ሊባል ይችላል ማለት ነው። ለመቆጣጠርና ለመከላከል ሳንያት ይሄ የተሻለ ነው። ለምን መተላለፊያውን ስናይ፣ ኮሮና ኮሮና የሚተላለፈው በትንፋሽ ነው፣ ሞሮ በኤርቦርን የሚባለው ይሄ ደግሞ በንክኪ ነው እና በአየር ላይ ያለን ነገር መከላከል ትንሽ ይከብደናል አይደል አዎ በንክኪ ያለን ነገር ለመከላከል ቀላል ነው ነገር ግን ይህኛው በተያዝነ በኋላ የሚያመጣው ጉዳት እንዲያው ኮሮና የተሻለ ነው ባይባል ኮሮናው የባሰ ነው በእርግጥም ባን ሌሎችን መካላፈት ነ ችግር ስለሚያደርስ ይህኛው የባሰ የሚያደርገው አንደኛ መልቲ ኦርጋን ፌይለር ያመጣል ብዙ ኦርጋኖችን ዳሜጅ ያደርጋል የደም ስሮችን ይበታትሳል። እንዲሁም ኢሚኒ ሴሎችን ይጎዳሉ። ኢሚኒ ሴሎችን ጎዳ ማለት ደግሞ የመከላከል አቅማችንም ይዳከማል። ስለዚህ ወዲያውኑ ሌላ እንደ ባክቴሪያ እና የመሳሰሉት ኦርጋኒዝሞች ወደ ሰውነታችን ቢገቡ የመከላከል አቅማችንም ይዳከማል ማለት ነው። በተጨማሪም ያው ደም እንደሚታወቀው በተለያዩ የሰውነት ክፍሎች በአፍንጫ ሊሆን ይችላል፣ በንባ እንዲሁም በቆዳ ላይ ያለ ኮንትሮል ሳይደረግ ይፈሳል እና ኦርጋኖች ደም ስለማያገኙ ኮንትሮል ስለማይደረግ ደም ሴነሪቱ ከባድ ነው እና በአጭር ጊዜ ለሞትም ያደርጋል። ነው። እየሰማሁህ ነው። እርስ የተላላፊ በሽታዎች ተመራማሪ ነዎት፣ እና ለምሳሌ ሽታዎች ማለት ነው። ምናልባት እርስ እንግዲህ ከሚያደርጉት ምርምር ጋር በተገናኘ አሁን የሰዎች ስጋት በአብዛኛው እንዲህ አይነት ሕመም እንግዲህ የኮሮናን ጨምሮ ቻይና ሩቅ የመሰለን ሕመም እንኳን እኛ ሀገር መጥቷል እና ምናልባት በተለያዩ አጋጣሚዎች የሰዎችም ስጋት ይሄ እኮ እዚህ ቦታ ነው ያለው እዚህ ጋ እኔ ጋ አይነት ነገር አይመጣም ማለት ትንሽ አስቸጋሪ ነውና፣ ምናልባት አንድ ሰው በዚህ ቫይረስ እንዳይጠቃ ምን ማድረግ አለበት? እንደው ቫይረሱ ቢይዘውስ ምንድን ነው ማድረግ ያለበት ይላሉ። እንግዲህ በሽታው የሄሞራጂክ ፌቨር ነው የሚባለው ብለናል። የሚተላለፈው በተለያዩ ቫይረሶች ሲሆን በአሁኑ ሰዓት ኢትዮጵያ ውስጥ በተለይ አሁን እየተወራለት ያለው መርበርግ በሚባል የቫይረስ ዝርያ ነው የሚተላለፈው። ቫይረሱ የፊሮርድ የሚባል የቫይረስ ቤተሰብ ውስጥ ይገኛል። ኢቦላ የሚባል ሌላም ቫይረስ አለ በዚህ ቤተሰብ ውስጥ የሚገኝ ረ ላለመጠቃት ወይም ላለመያ በዋናነት ሰዎች ማድረግ ማድረግ ያለባቸው የመተላለፊያ መንገዶችን ማወቅ ነው። መተላለፊያ መንገዶቹ በዋናነት በቀጥታ ንክኪ። በቀጥታ ንክኪ ሲባል ያው በስሙ ዘኖቲክ ዲዝ ይባላል። ብዙ ጊዜ ዘኖቲክ ዲዝ ማለት ከእንስሳት ወደ ሰው የሚተላለፍ ነው። ከሰው ከተያዘ ሰው ወደ ሰው ይተላለፋል። ከእንስሳት ወደ ሰው፣ ከሰው ወደ ሰው ይተላለፋል። ስለዚህ ከተያዙ በቫይረሱ ከተያዙ ሰዎች ጋር ባንድ ያለን ንክኪ መቆጠብ ወይም ደግሞ ማስወገድ እንዲሁም እንደዚህ አተላላፊ ተብለው የሚታወቁ ወይም የሚጠረጠሩ የተለያዩ ሳይንቲስቶች የተለያዩ እንስሳትን ምንንተ ይላሉ ሜንሽን ያደርጋሉ ወይም ይጠቁማሉ ለምሳሌ መርበርግ ቫይረስ እነዚህ ነን ሹማን አይነት የሚባሉ እንደ ሞንቄ ኤፕስ ወይም ደግሞ ጅንጀሮ፣ ጦጣ እና ፍሩት ባት ወይም ደግሞ በምንላት ይተላለፋል ነው የሚባሉ እነዚህ ሪቨርቨር ነው የሚባሉ ተሸካሚ ይባላሉ። እነዚህ ምሳል ነገር ግን ብዙ ጥናቶች እንደሚያሳዩት በጅንጀሮ ጦጣ ምናምን ላይ ብዙ ጊዜ የመቆየት አቅም የላቸውም እነሱ ተሸክመው ውስኑና እነሱንም ሊገላቸው ይችላል ይላሉ። ነገር ግን በዚች በ ትሩድባት ወይም ደግሞ ኤፕስ አይ የሌሊቶ በምትባለው እንስሳ ለረጅም ጊዜ አብሮ መኖር ይችላል። ተሸክመው መኖር ትችላለች። ምክንያቱም እሚን ሴሎቿን ቢያዳክም እንኳ እሷን አይገላትም እና ለረጅም ጊዜ በእሷ ውስጥ ላይ መኖር ይችላል ይላል። ስለዚህ ከእሷ የሚወጣ ከስንት ጋር የሚወጣ የተለያዩ ጥናቶች የሚያሳዩትም ነው። ያሁን እያወረ ያለው ከእሷ የሚወጣ ቤተሰስ ሊሆን ይችላል፣ ዩሪን ወይም ሽንት ሊሆን ይችላል፣ ወይም ሌላ ፈሳሽና ቆሻሻ ነገሮች በሙሉ ንክኪ ካለ ወደ ሰው ይተላለፈል ማለት ነው። ስለዚህ ከዚህ መከላከል እንዲሁም ከሞተ ሰው ለምሳሌ ተይዞ የሞተ ሰው አስከሬን ንክኪ ላይ መከላከል እና የመሳሰሉት ለአለምያን ከፍተኛ አስተዋጽኦ አላቸው። ዶክተር ምናልባት ምናልባት ዶክተር አሁን ለምሳሌ በማርበርግ ቫይረስ የተያዘ ሰው ህይወቱ አለፈ በልና ያ ሰው ባልተያያዘ ሰው ቢገነዝ ከአስክሬኑ ወደ ገናዡ ቫይረሱ ይተላለፋል ማለት ነው። ሊተላለፍ የሚችልበትና የማይችልበት ምክንያት በጥንቃቄ ከተገነዘ እና በጥንቃቄ ማኔጅ ከተደረገ አይተላለፍም። በጥንቃቄ ማለት እነዚህ ፐርሶናል ፕሮዶክቲቭ ኢኩፕመንትስ የሚባሉ አሉ። ለምሳሌ ግላቭ፣ ማስክ፣ ገዋን እና የመሳሰሉትን በሙሉ ተጠቅሞ ሰው ቢገን ቢነካው በየትም ባልኮ ሰው እየሆኑ ሊያገኘው ስለማይችል አይተላለፍም። አዘርዋይዝ ትልሽነት ለምሳሌ በባዶች ሊሆን ይችላል። እንዲሁም የተለያዩ የሰውነት ክፍሎችን ከነካነ የመተላለፍ እድሉ ከፍተኛ ሊሆን ይችላል ማለት ነው። ስለዚህ በጣም ጥንቃቄ ይፈልጋል ዶክተር። እጅግ በጣም ጥንቃቄ ይፈልጋል። እነዚህን ፐርሰናል ፕሮቴክቲቭ ኩፕመንት የምንላቸው እንደ ግላ ማስክ ህገዋንና የመሳሰሉትን ባለሙያዎች በሙሉ የትኛውም ተቋም ላይ ያሉት ያው ይጠቀማሉ ብለን እናስባለን። ነገር ግን አላስፈላጊ የሆነ ኮንታክትን ማንኛውም ሰው ባለሙያ ብቻ ሳይሆን ማንኛውም ሰው መቀነስ ነው ያለበት። ለምን እንደተባለው በንግግር የሚተላለፍ ከሆነ ቫይረሱ በቫይረስ የተጠቃ ሰው በሚወጡ ፈሳሾች፣ ለምሳሌ ፈሳሽ ሲንድ ሊሆን ይችላል፣ ቮሚቲንግ አክታ ሊሆን ይችላል ምራቅ ሊሆን ይችላል። ደም ሊሆን ይችላል። ሴመን፣ የሪስፐራይሚን ሪፕሮዳክቲ ወርጋን ላይ የሚወጣ መራር አካላት ላይ የሚወጡ ሴመን ላይ ሊሆን ይችላል። እነዛ ላይ ይገኛል ቫይረሱ እና እንዲሁም ሰው ላይ እነዚህ የኢሚዩን ፕሪቪሌጅ ሳይትስ የሚባሉ ከፍተኛ የኢሚዩን ሴሎች የማይገኝባቸው እንደ ብሬን እንደ ሴመን አይነቶች ላይ ለረጅም ጊዜ ሰው ውስጥ ላይ ራሱ መገኘት ሊቆይ ስለሚችል እነዚህን የሰውነት ክፍሎች ወይም ደግሞ ፈሳሾች ከነካነ በቀጥታ ስለሚተላለፍ ከፍተኛ ጥንቃቄ ያስፈልገዋል። ያው እንደተባለው እነዚህን ፐርሶናል ፕሮቴክቲቭ ኢኩፕመንቶችን በደንብ መጠቀም አለብን። ከማኔት ታረግነ ለምሳሌ ስክሪን ከነካነ ካስወገድነ በኋላም እነዚህን የተጠቀመባቸው ቁሳቁስም ሆነ የትኛውም ነገር በጥንቃቄ ማስወገድ ማቃጠል ነው ያለብን። ሳኒታይዘር መጠቀምም ትልቁ አስተዋጽኦ የሚያደረግ ኬሚካል ነው ማለት ነው። አንድ ሰው በዚህ ቫይረስ ከተያያዘ፣ ምናልባት አሁን በኮሮና ራሱን ማግለል የሚወስዳቸው እርምጃዎች አሉ በጊዜው ስንመከር የነበረው ማለት ነው እና ለዚህ ቫይረስ እንዳንድ ተመራማሪ አንድ ሰው በዚህ ቫይረስ ቢያዝ ምን ማድረግ አለበት ይላሉ? አዎ፣ ከተያዘ መያዙ በእርግጥ አሁን አንድ ሰው ተይዛል ምንለው ምን ከሆነ ነው? በላብራቶሪ በሜዲካል ላብራቶሪ ኢንቨስቲጌሽን የሜዲካል ላብራቶሪ ኢንቨስቲጌሽን ማለት ያው ስሙ እንደሚያስረዳል፣ የሰው ላይ ለሚወጡ ሳምፕሎች ወይም ናሙናዎች በሜዲካል ላብራቶሪ ቴስት ተደርጎ ኮንፊርም ከተደረገ ይሄ ሰው ተይዘዋል እንላለን። ከዛ በፊት ግን ሰውየው ምንድን ነው ተጠርጣሪ ነው ሊሆን የሚችለው። ምልክቱ ምንድን ነው? ለምሳሌ ዶክተር ምልክቱ ምልክቱ በተችል ምልክቱ አንደኛ ትኩሳት ከፍተኛ ትኩሳት አለ። ሌላው እነዚህ የደም ደስ በቆዳ ሊሆን ይችላል፣ በአይን ሊሆን ይችላል፣ በአፍ፣ በጆሮ የተለያዩ ሳይቶች ላይ ደም ይፈሳል እና ከፍተኛ ትኩሳት ካለ የመርበርግ ቫይረስ ኢንፌክሽን ተጠርጣሪ ሊሆን ይችላል ያሰው ማለት ነው። ስለዚህ አይደለም፣ ኮንፊርም ሆኖ በላቦራቶሪ በሚቻ ላቦራቶሪ ኢንቨስቲጌሽን ኮንፊርም ሆኖ ይቅርና ተጠረጠረ ጀምሮ ሰውየው አንደኛ ሰው አይሶሌት መሆን አለበት። ለምን ለሌሎች በአካባቢው ላለው ቤተሰብ ሊሆን ይችላል ማንኛውም ሰው ሊያስተናግድ ስለሚችል ያው ፍሉድ ወጣ ማለት ነው። ፍሉድ እየወጣ ከፍተኛ ተጠርጣሪ የሚሆነው የሰውዬው ስለዚህ ያንኑ ሰው ከነካ ነው። ማንኛውም ሰው ልያት ስለሚችል ተጠርጣሪ ነውና አይሶሌት መደረግ አለበት። ሁለተኛ ወደ ሕክምና ተቋሚ ሂዶ በባለሙያ እገዛ ማግኘት አለበት። እገዛው ያው እንደየ ህክምና ተቋም ተመሳሳይ የሆነ እገዛ ሊኖር ይችላል። ስለዚህ በሕክምና ተቋሚ ሂዶ እንደው ለስንብት ጥያቄ ነው ዶክተር አባው ቢተው የተላላፊ በሽታዎች ተመራማሪም ስለሆኑ መርበርግ ቫይረሱ ስያሜውን ከየት ነው ያገኘው? ምክንያቱም ብዙ ጊዜ ቫይረሶች ስያሜያቸውን የሚያገኙበት ምክንያት አለ ብዙ ጊዜ እና የዚህ ምክንያት ይታወቃል ዶክተር ብዙ የተወራለት ቫይረስ አልነበረም፣ እስካሁን መርበርግ ቫይረስ እኛ ሀገርም ያው አሁን ተከሰተ ሲባል ነው በጣም እየተወራ ያለው እንጂ፣ እስካሁን በፊት እንደ ባለሙያ እኛ እናስተምራለንም እናውቀዋለን፣ ነገር ግን ብዙ የተወራለን ቫይረስ አልነበረም። በመጀመሪያ ያው በአስራ ዘጠኝ ስልሳ ሰባት አካባቢ ጀርመን ሀገር መርበርግ የሚባል ከተማ ላይ በሜዲካል ላብራቶሪ ኢንቨስቲጌሽን የቫይረሱ ስያሜ እንደተለየና ና ስያሜውም እዛ ከተማ እንዳገ እንደተገኘ ነው የምታወቀው። ከልብ ከልብ ነው የምናመሰግነው ዶክተር አበባው እንግዲህ ካሎት ውድ ጊዜ ላይ ቀንሰው ለአድማጮቻችን ጥያቄ ስጋትም ስለያዛቸው ምን እናድርግ ለሚለው ምን ላይ ስለሰጡ ከልብ ከልብ ነው የምናመሰግነው። እንግዲህ መልካሙን ሁሉ እንመኛለን። ተጨማሪ ማብራሪያ ስፈልግ ደግሞ እንዲሁ እንደውላለን ዶክተር እኔ አመሰግናለሁ። ሰላሙኑ ዋው ያው እንግዲህ የማርበርግ ቫይረስ በሽታን በተመለከተ በነገራችን ላይ በሽታው ታየ የተባለበት ጉዳት አስከተለ የተባለበት አካባቢም ይፋ ሆኗል፣ ግን የበሽታ ወይም ደግሞ የቫይረስ ነገር አይታወቅም። ቻይና ላይ እንኳን የተከሰተው ቫይረስ አዲስ አበባ ለመድረስ ጊዜ አልወሰደበትምና ከዛ አንጻር ጥንቃቄ ያስፈልጋል። ለበለጠ መረጃ ምናልባት እንዲህ አይነት ችግሮች ስታዩ በ952 ወይም ደግሞ በ8335 መደወል ትችላላችሁ። የጤና ሚኒስትር ነው ይህን ያለው። ምክንያቱም ካፍንጫ ወይም ከቆዳ ስር ደም ከፈሰሰ ቅድም ዶክተር አባው እንዳሉት ከባድ ትኩሳት ካለ አዎ፣ ብርድ ብርድ ማለትና ራስ ምታት ይኔ ደግሞ ችግር ምን መሰለ፣ እንደዚህ ይህን ምልክት ሲነገር ያሁን ያንኑ ምልክት ወዲያው እሱ የሁሉም ሰው እኮ ነው እንጂ የሁሉም ሰው የጡንቻና የጀርባ ህመም። አሁን ጀርባዬን ሁሉ እንደዚህ የሆነ እንትን ያደርጋል ሲባል ሆነ። አሁን ግን አሁን ያልተሰማኝ እኔ ማቅለሽለሽና የሆድ ህመምና ተቅማጥ የሚለው ምናልባት፣ ደረት ጀርባና ሆድ ላይ በጣም ጎልቶ የሚታይ ሽፍታ ካለም እንግዲህ ተጠርጣሪ ነው ማለት ነው ያ ሰው እነዚህም ምልክቶች ካየ። ለማንኛውም እንግዲህ ዘጠኝ ሃምሳ ሁለትን ያዝ አድርጉ። ጸሎት ነው ጥንቃቄ ነው ነው በእሱ ነው እዚህም የደረስ ነው።